ሰላም ጤናት ክብራና ክብራት የትርቻናል ቤተሰቦች፣ አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። እስከመጨረሻው አብራችሁን ቆዩ ዘንድ በአክብሮት ተጠይቃለሁ። የአማራ ፋኖ ብሔራዊ ኃይል በተለያዩ አውደ ውጊያዎች ላይ ድል መቀዳጀቱን አስታወቀ። ወደ መጀመሪያው ሰበር የድል ዜና ስሻገር የሐውጃኖ ክፍለጦር የፋሽስቱ ብልጽግና አገዛዝ ላይ በወሰደው እርምጃ ታላቅ ድል መጎናጸፉን አስታውቋል። የምሥራቅ አማራ ኮር አንድ ሐውጃኖ ክፍለ ጦር ዳር ከ2018 ዓ.ም ከጠዋት ጀምሮ እስከ ምሽት 12 ድረስ ከሪፐብሊካን ጋርድ ጋር በመፋለው ከሃምሳ በላይ ኃይል ሞትና ቁስለኛ በማብለጥ ታላቅ ድል መጎናጸፉን አስታውቋል። በዚህ ተጋድሎ ጠላት ከራያ ላመጣት ሞጋ ከተማ ተነስቶ በዙ ሃያ ሶስትና ሞርተሮች ታግዞ ወደ ሐውጃኖ ክፍለ ጦር ቀጠና ማግባት ማጥቃት ያደረገ ሲሆን ክፍለ ጦሩ ሁለት ሻለቃዎችን ተጠቅሞ መልሶ ማጥቃት በማድረግ ከምሳ በላይ ሪፐብሊካን ጋርድ ሙትና ቁሰኛ በማድረግ ቀጠናቸውን በማስከበር ጭምር ታላቅ ድል መጎናጸፋቸውን አስታውቀዋል። በርካታ ኃይል የተመታበት የፋሽቱ አብይ አህመድ የመጨረሻ ምሽግ ሪፐብሊካን ጋርድ ከግራም ከቀኙ ተጨማሪ ኃይል በማያገኝበት ሁኔታ ውስጥ ሆኖ ራያላ አማዛጡ ሙጋ ከተማ ትምህርት ቤት ውስጥ በከፍተኛ ድንጋጤና ፍርሃት ውስጥ ይገኛሉ ተብሏል። ከሌላ በኩል ሪፐብሊካን ጋርድ በተጨማሪያን ማስገባት ያልቻለው አገዛዝ ሰራዊት ከራያ ቆቦ ጨዋቢ በርኩኖ ኦራሊ ላይ የተጠመዱ ሁለት ቻይና ሰራሽ ነቶ 55 የሚነት ወደ ራያ ቆቦ እና ኩቢ ከአረንሳ እያስወነጨፈ ንጹሐን ላይ ጉዳት እያደረሰ አምሽቷል ተባል መረጃ የአፋብኃ ምሥራቅ አማራ ቀጠለ ምን ልቅ ነው ወደ ሁለተኛው ሰበር የድል ዜና ሲሻገር አፋብኃ ሰሜን አማራ ከተማ በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ድል መቀዳጀቱን አስታውቋል። መነሻውም ከአላፋ ወረዳ ሻውራ አጸደማርያም ከተማ፣ ከሰሜን አጨፈር ደበ ከተማና ከቋራ ወረዳ ደለጎ በመድረግ የአርሶ አደሩን ትጥቅ ለማስወጣትና ዘረፋ ለመፈጸም አቅዶ የተንቀሳቀሰ ሲሆን ማህበረሰቡ ከፋኖ ኃይል ጋር መረጃ ቀርቦ በመለዋወጥ

ዛሬ አምስት ቀን 2018 ዓ.ም ከጥዋት ሁለት ሰዓት ጀምሮ የዳግማዊ ቴዎድሮስ አምስተኛ ኮር አካሎች ጎንደር የበጋሾ ክፍለ ጦር፣ ታደገ ብርሃን ክፍለ ጦር፣ የመብረቅ ክፍለ ጦር ሁለት ብርጌዶች አንድ ላይ በመቀናጀት ከጓህላ መጥቶ በአጃ ከተማ ላይ የሰፈረን የአብይ ወንበር አስጠባቂ ሰራዊት በፊት ለፊት እጃ እያረራጡ ሲያደባየት ውለዋል። በተያያዘ መረጃ ዳግማዊ ቴዎድሮስ አምስተኛ ኮር በአጃ ከተማ መቆጣጠሩን ታወቀም። ከዛሬ አምስት ቀን ሁለተኛ ዓመታትን ከአንዱ ተምረት ከጠዋቱ ሁለት ሰዓት ጀምሮ የዳግማዊ ቴዎድሮስ አምስተኛ ቆራ አካሎች ጎንደር የበጋሾ ክፍለ ጦር ታድመ ብራን ክፍለ ጦር የመብረቅ ክፍለ ጦር ሁለት ብርጌዶች አንድ ላይ በመቀናጀት ከጓህላ መጥቶ በአጃ ከተማ ላይ የሰፈረው የአብይ መንበር አስጠባቂ ሰራዊት በፊት ለፊት ውጊያ በዚህ ፈጣን ወደ ውጊያ ከምሽግ ምሽግ እየዘለሉ በመግባት የጥላትን ኃይል ሰፍሮበት የነበረው ካምብ ወደ መቆጣጠር የቻሉ ሲሆን ጠላቱን የወገን ከፍተኛ ምት መቋቋም ባለመቻሉ ከተሟላ ናፍቶች ፋኖች አስረክቦ እግሩ ወደ አምረ አቅጣጫ ፈርጥጧል። ጥቁር አበሳ ክፍለጦር፣ ሸምላጭ ሸማጭ ብርጌድ እና መብረ ክፍለ ጦር ብርጌዶች ካሊበ በአጃ ና ተሚቻ ለብድ በአጃ የሚቱ ቁልፍ ቦታዎች በመዝጋት የጠላትን ኃይል እንዳይንቀሳቀስ በማድረግ መቻላቸው ታውቋል።

አምቦ ሜዳ ከተማ ላይ በአርበኛ በላያጀት የምትመራ ንጉሱ መልዛ ብርጌድና የአፄ እያሱ ክፍለጦር የተወሰኑ አባላትን በማጥቃት ወደ ከተማ የመጣው የጠላት ል መመጣቱ ተገልጿል። ክምሰሳ ለመፈጸም አቅሎ የመጣው ጠላት ከአምስት በላይ አባላቱ ክፍል ያቃውስለበት ወደ መጣበት እንዲመለስ ማድርገታል። በተጨማሪም ለማደኛው ለማደኙ ደጃዝማች አራተኛ ቁጥር በመጥማ ወረዳ ሽመል ጋራ ቀበሌ ከዳርጋ አምስት ሁለት ሺህ አስራ ስምንት ዓመተ ምሕረት ከአካኑ ዘጠኝ ሰዓት ጀምሮ ቀበሌ ኮርጃም ውስጥ ክርቻሩ እና ቁጥር አንድ ማውጫ አዲስ ዓለም አካባቢ በሶስት አቅጣጫ የመጣው ፋሽስት አገዛዝ ወታደሮች ላይ ጠንካራ ተቃበበኮት ከፍተኛ ሰብዓዊ እና ቁሳዊ ጉዳት አድሰዋል። ከስድስት ክፍለ ጦር የተውጣጣው የበላይ

ወደ መጨረሻው መረጃ ሲሻገር የአማራ ፋኖ ሕዝባዊ ድርጅት በጦርነት እያሸነፈ ካለው አገዛዝ ጋር እየፈረመው ስምምነት የለም። ስለነገ አጣም ከፋኖ ብርቶ ወደረ እየተመታለ መውደቅ እየተንቀዳ ገደም ያሸነፈ መጨበጫው የጠፋው ወዲ ብልጽግና አገዛዝ ከፈረሰ ሁለት ዓመታት ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ሕዝባዊ ድርጅት የሰላም ስምምነት አደረገ ብሎ

አማራ ፓርላማ ዘውዴት ዋቁር ዘውዴት ፓርላማ የተባለው ማስረጃ አሰጥ ከአገዛዙ ጋር ተልኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደና የተባረረ መሆኑ በዚህ ሳምንት ባወጣው መግለጫ መግለጫችን ይታወቃል ብላል። ከአገዛዙ ጋር ሲቀላቀል ለስራ ተብሎ የተላከለት በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱ ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑ ይታወቅ ይገባል። አገዛዙ ሰሞኑን በተለያዩ ነበር ወለድ ዜናዎች አጭር ነበር አገጡ ፋኖን አንድነት ማደናቀብ ህዝብ ከታገንዘቦ በቀጣይነት የምናወጣቸው መግለጫዎች እንዲጠባበቅና አሳስባለን ብሃል። ክብርና ሞገስ ለሰማዕታት፣ ድል ለአማራ ፋኖ ህዝባዊ ድርጅት፣ ድል ለኢትዮጵያ ህዝብ ውድ